ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የፕሮግራማችን ተከታታዮች። በተከታታይ የኮምፒውተር ጥገና እና አጠቃላይ የኦፊስ ማሽነሪ ጥገናዎችን እንዴት ችግራቸውን አይደንቲፋይ በማድረግ ሶሉሽን እንዴት መስጠት እንደሚቻል እስካሁን ያየናቸው ነገሮች አሉ። ዛሬ ደግሞ ይሄ ሌኔቮ ላፕቶፕ ኮምፒውተር እንደምታሁት፣ ሌኔቮ ላፕቶፕ ነው። ይሄ ሌኔቮ ላፕቶፕ ዋነኛ ያጋጠመው ችግር ዋነኛ አጋጣሚው ችግር በተሳሳተ ወይ በተበላሸ የፓወር ፓወር ሶኬት ወይም ምንድነው ቻርጀር የምንለው ሚስ ባደረገ ፌል ባደረገ የላፕቶፕ ቻርጀር ምክንያት ፓወር አይሲው ፌል አድርጓል። ስለዚህ ፓወር አይሲ የላፕቶፖች ፓወር አይሲ ፌል እንዴት አደረገ? እንዴት ነው ሜንቴን የሚደረገው እና ወደ ጤናማ ሁኔታው የሚመለሰው ኮምፒውተሩ እንዲሰራ የምናደርገው የሚለውን ለእናንተ ለማሳየት ያክል ነው። እንግዲህ የፓወር አይሲ የላፕቶፕ ፓወር አይሲ የሚበላሽባቸው በጣም ብዙ ምክንያቶች አሉ። ብዙ አይነት ምክንያቶች አሉ። አንደኛው ትልቁ ምክንያት አሁን እንዳየ ነው፣ ጤናማ ያልሆነ የኤሌክትሪካል ፓወር ሶርስ፣ ጤናማ ባልሆነ ዲቫይደር፣ ጤናማ ባልሆነ ሶኬት፣ በሚዋዥቅ ኤሌክትሪካል ፓወር ስትራይክ የምንለው በመዋዥቅ ኤሌክትሪካል ኢነርጂ ኃይል ላፕቶፖች፣ ኤሌክትሮኒክስ ዲቫይሶች፣ ፕሪንተሮች፣ ኮፒ ማሽኖች እና ፕሪንተር ኦፊስ ማሽነሪ ሞባይልን ጨምሮ ሊቃጠል ይችላል፣ ፌል ሊያደርግ ይችላል። ተቃጠለ ስንል ግን ቶታሊ ዲቫይሱ በርን አደረገ ሳይሆን ስፔሲፊካዊ የሆነች ዲቫይስ ፌል የሚያደርግበት ሂደት ነው። በዚህ በላፕቶፕ ብልሽት ውስጥ ፌል ያደረገችው እቺ ፓወር አይሲ የምንላት የላፕቶፓችን ፓርት ነች። እንግዲህ ፓወር አይሲ እንዴት ፌል አደረገ ስንል ይሄ ፓወር አይሲ እዚ ጋር ቻርጀር ወይም ሶኬት አለው አለ ምታውት በዚህ ላፕቶፕ ቻርጀር አማካኝነት ኤሌክትሪካል ኃይል ከሶርስ ወይም ከዲቫይደር ወይም ከአዳፕተር እዚጋ ኮኔክትድ ከተደረገ ጀምሮ ፕሮሰስ እያደረገ ይመጣና እዚ ጋር ሲደርስ ፓወር ወደ ማዘር ቦርዱ ይገባል። ኢንፑት የሚደረገው ይሄ ኦልተርኔት ከረንት ምንለው ማለት ነው። ስለዚህ ኦልተርኔት ከረንት ፕሮሰስ ተደርጎ በነዚህ ካፓሲተር፣ ትራንስፎርመር፣ ዳይኦድ፣ ሬዚስተር ኦር ሰምቲንግ በሚባል ዲቫይሶች በፓወር አይሲ አማካኝነት ኮንትሮል ይደረግ እና ሜዥር ተደርጎ ተመጥኖ ለቦርድ ላይ ላሉ ሰርኪቶች፣ ኮምፖኔንቶች ደሊቨር ይደረጋል። እንግዲህ ፓወር ሁለት ነው ፈንክሽኑ፣ አይደለም በተለይ ወደ ኦልተርኔት ከረንት ዲሲን፣ ኤሲን ወደ ዲሲ ኮንቨርት ማድረግ እና ለኦል ኦቨሮል የማዘር ቦርድ ኮምፖኔንቶች ኤሌክትሪካል ሀይል ማግኘት ነው፣ ዲስትሪቢዩት ማድረግ ነው ፈንክሽኑ። ስለዚህ ይሄ ኮምፒውተር በተበላሸ የቻርጀር በተቋረጠ ወይም ችግር በተፈጠረበት ቻርጀር የፓወር አይሲዩ ፌል አድርጓል። እንዴት አድርገን ሶልቭ እናድርገው የሚለውን ለእናንተ ለማሳየትና ለማስተማር ነው። እና ብዙ ላፕቶፖች በየቢሮችን በየቤታችን በፓወር በተበላሸ ፓወር ሶኬት ቻርጀር ምክንያት ወይም ሰርኪዩት ምክንያት ፌል ያደርጋሉ። ስለዚህ ፌል ሲያደርጉ የመጀመሪያው ፓርታቸው ፌል የሚያደርገው ፓወር አይሲያቸው ነው። ስለዚህ እሱን ዲሶልቭ እናደርጋለን የሚለውን ለእናንተ ለማሳየት ያክል ነው ማለት ነው። ስለዚህ ለምንጠቀምባቸው ላፕቶፖች፣ ኮምፒውተሮች፣ ፕሪንተሮች እና ፍሪ ቴሌቪዥን፣ ሞባይል ጨምሮ ለመቃጠላቸው እንደ አንድ ዋነኛ ምክንያት ጤናማ ያልሆነ ኤሌክትሪካል ሶርስ መጠቀም ነው ብያቸዋለሁ። ስለዚህ ቻርጀራቸው ጤናማ መሆን አለበት፣ ኦሪጂናል መሆኑን ማረጋገጥ አለብን። የ30 ሺህ የ40 ሺህ ብር ስልክ ወይም ኮምፒውተር የ2 ሺህ ብር ወይ 3 ሺህ ብር ጤናማ ያልሆነ ቻርጀር ወይም ደግሞ ፓወር ሶርስ ሳንጠቀም ስንቀር በውድ ዋጋ የገዛ ነውን ዲቫይስ ይቃጠልብናል። ስለዚህ ለዚህ ለፓወር አይሲ ፌለር እንደ አንድ ምክንያት ወይም እንደ አንድ ኮመን ኮዝ ወይም ለመቃጠሉ ለመበላሸቱ ምክንያት የሚሆነው ጤናማ ያልሆነ የፓወር ሰርጅ ወይም ደግሞ እንደነገርኳቸው ትክክለኛ ጤናማ ያልሆነ ኤሌክትሪካል ፓወር ሶርስ አለመጠቀም ነው። ትክክለኛ ቻርጀር አለመጠቀም ነው። ከዛ ሾርት የሆነ ሰርኪዩት ዲቫይደሩ፣ ስታብላይዘሩ ወይም ደግሞ አውትሌት ሶኬቱ ሾርት ያደረገ ከሆነ ለኮምፒተራችን ወይም ለምንጠቀመው ዲቫይስ ለፌለሪቲ ትልቁ ምክንያት ይሆናል። ሌላው ኢንኮምፓቲብል ቻርጀር ቅድም እንዳልኳቸው እንደዚህ የተበላሸ ኢንኮሬክት ቮልቴጅ አለው። አሁን ይሄ ቮልቴጅ 19 ቮልት ነበር የሚያወጣው። አሁን ግን ስለተቋረጠ ቮልቱ በጣም አነስተኛ በግማሽ ይቀንሳል፣ ወይም በጣም የዋዠቀ ቮልት ነው የሚሆነው። ሲነካካ ቮልቱ ይጨምራል። ስለዚህ የሚዋዥቅ ኦልተርኔትስ የሆነ ከረንት ነው ያለው። ኦቨሪቲንግ ሊኩዊድ ዳሜጅ እና ሌሎች እነዚህ የፓወር ፕሮቴክተር ስታብላይዘር፣ ሌሎች ዩፒኤስ ምናምን አለመጠቀም አንዱ ችግር ነው ማለት ነው። ስለዚህ እንዴት አድርገን ሜንቴን እናርገው? ነው ሶሉሽኖች አሉት። እንግዲህ ለዚህ ምልክቶች፣ የፓወር ችግር የተበላሹ ላፕቶፖች የፓወር አይሲያቸው ፌል ያደረገ ወይም ፌል ሊያደርግ መንገድ ላይ ያለ ላፕቶፕ፣ ዴስክቶፕ እና ኮምፒውተሮች የሚያሳዩን ምልክቶች አሉ። በደንብ እዚጋ ያዙኝ። ላፕቶፕ ወንት ፓወር ኦን ለምሳሌ ኮምፒውተራችን ኦን ስናደርግ ፓወር ያሳያል። ፕረስ ስናደረገው ፓወር በተኑን ወደ ዲስፕሌይ አይሄድም። ባትሪው ቻርጅ አያደረግም። ምንም አይነት ፋኑ ቬንትሌት አያደረግም። እስክሪን ላይ ምንም የምናየው ነገር የለም። ምንም ከአዳፕተሩ ወይም ከዲቫይደሩ ፓወር ቢሰጠውም ዲስፕሌይ አያደርግም። ስለዚህ የፓወር ኢንዲኬተር የምንላቸው በፊት ለፊት ላይ እዚች አካባቢ የምናያቸው የፓወር ላይቶች ቻርጅ ስናደርግ እነሱ እነሱ አይታይም ኤልኢዲ ላይቶች ዳዝንት ዲስፕሌይ አያደረጉም ማለት ነው። መፍትሄው ነው ትልቁ ነገር። እኔ አሁን ይሄ ኮምፒውተር በጣም በሚገርማቸው ሁኔታ ፌል ያደረገችዋ ኮምፖኔንት በዲጂታል መልቲሜተር ቴስት ሳደርጋት ይችነች እዚ ጋ የምታዋት ፓወር አይሲ ነች። ይች ፓወር አይሲ እንግዲህ ባትሪው ይሄ ሽልድ የሆነ ባትሪ ነው። ከዚህ የሚገባው ኤሌክትሪካል ኢነርጂ ከባትሪው እዚ ጋ ሶኬት ከተደረገ በኋላ እዚ ጋ የምናያቸው ትራንስፎርመር ወይም ደግሞ ካፓስተር ትራንስፎርመር እነዚህ እነዚህ አሉ ዳያወድ ሬዚስተር ምናምን እዚህ ጋር ተቀላሉ እነዚህ እዚህ ይቺ ፓወር አይሲነች ስለዚህ ቺ ፓወር አይሲ ፌል ያደረገችው ምን በሆነ ጤናማ ባልሆነ ቻርጀር በሚዋዥቅ ኤሌክትሪክ ሶርስ ምክንያት ስለዚህ ብዙ ጊዜ ላፕቶፖቻችን በተለይ ፓወር አይሲያቸው ፌል የሚያደርገው በእነዚህ ነው ምን አይነት መፍትሄ እንወስዳለን ነው ጥያቄው በሜንቴናንስ ውስጥ ቅድም እንዳልኳቸው ፓወር አይሲ ፌል ካደረገ በጣም ብዙ አይነት መፍትሄዎች አሉ ከነዚህ ውስጥ ቻርጀር ዲሲ ቮልቴጁን ወይም ጃኩን ቼክ ማድረግ ነው። በዲጂታል መልቲሜተር እንደዚህ ቼክ እናደረገዋለን። ጤናማ ያልሆነ ቻርጀር ወይም ደግሞ ፓወር ሶርሱን ቼክ አድርገን ኮንቲኒቲውን ቼክ እናደረጋለን። ሪሞት ባትሪ የኮምፒዩተራችን ቦርዱን ከፈታን በኋላ ባትሪውን እንቅላለን። ዳይረክት ፓወር ሰጥተን ቼክ እናደረጋለን። ትራኢት ዳይረክት ፓወር። ሶስተኛው መፍትሄ ቼክ ዘ ቮልቴጅ ኤንድ ዘ ማዘርቦርድ ማዘርቦርድ ላይ ቅድም ያልኳቸው ትራንስፎርመር አይሲ ካፓስተር ዳይወድ የትኛው ኮምፖኔንት ነው ፌል ያደረገው፣ እሱን ቸክ ማድረግ ይጠይቃል። ከዛ በርን ያደረገውን ወይም ፌል ያደረገውን ኮምፖኔንት ኮንቲኒቲን ቸክ ካደረግን በኋላ ሪፕሌስመንት ነው። ማዘርቦርዳችንን ክሊን አድርገን በሂተር አሞቀን ይችን ፓርት በተመሳሳይ ቮልት ባላት አይሲ ሪፕሌስ ማድረግ ነው። እነዚህ ቤዚክ ኢምፖርታንት ሶሉሽን ናቸው። ባዮሱን ሪሴት እናደርጋለን። የመጨረሻ መፍትሄ እያንዳንዱ ኮምፖኔንት ሪፕሌስ አድርገን ቢካለም፣ የመጨረሻው ዘላስት ሶሉሽን የምንለው ማዘርቦርዱን ሪፕሌስ ማድረግ ነው መጨረሻ ላይ። ይሄ ላፕቶፕ ጥገናውን ሰርቼ ኦን እንዴት እንደሚደረግ ማሳያችሁ ይሆናል። እናመሰግናለን። ተከታተሉም ማለት ነው።